እስራኤል ውስጥ በተፈጸመ የየመን የድሮን ጥቃት ሀያ ሰዎች መጎዳታቸው ተገለጸ። የእስራኤል ጦር ከየመን የተነሳ ድሮን ወደ አገሪቱ መተኮሱን ከገለጸ በኋላ በደቡብ እስራኤል በደረሰ ጥቃት ቢያንስ ሀያ ሰዎች መቁሰላቸውን የነፍስ አድን ሰራተኞች ተናገሩ። የተተኮሰውን ድሮን ለማክሸፍ ተሞክሮ እንደነበር የገለጸው የእስራኤል መከላከያ ሰራዊት ነገር ግን በቀይ ባህር ዳርቻ ላይ በምትገኘው የመዝናኛ ከተማ ኢላት ጥቃት መድረሱን አስታውቋል። ማገን ዴቪድ ኤዶም የተባለ የአስቸኳይ ሕክምና አገልግሎት ተቋም መረጃ እንደሚያመለክተው ከባድ የአካል ጉዳት የደረሰባቸውን ሁለት ወንዶች ጨምሮ ሀያ ሰዎች ወደ ሆስፒታል ተወስደዋል። በኢራን የሚደገፈው ሁቲ ለደረሰው ጥቃት ኃላፊነቱን እንደሚወስድ አስታውቋል። የታጣቂ ቡድኑ ቃል አቀባይ ያህያ ሳሬያ ስኬታማ በሆነ ዘመቻ የጠላት እስራኤል ኢላማዎች ላይ ሁለት የድሮን ጥቃቶችን ማድረሳቸውን ተናግረዋል። የእስራኤል የቴሌቪዥን ጣቢያ በቀጥታ ስርጭት ባስተላለፈው ምስል የድሮን ጥቃቱንና ጥቃቱ ከተፈጸመበት ስፍራ ጭስ ሲወጣ አሳይተዋል። ማህበራዊ ሚዲያ ላይ የተለቀቀና ቢቢሲ ትክክለኝነቱን ያረጋገጠው ሌላ ምስል ደግሞ አንድ ወደታች እየተምዘገዘገ የነበረን ድሮን ያሳያል። ቪዲዮው ላይ ድሮኑ በሕንፃ እስከሚሸፈን ድረስ ወደ ታች ሲወርድ የሚታይ ሲሆን ከጥቂት ቅጽበታት በኋላ ደግሞ ወፎች ወደ ሰማይ በረው ተበትነዋል። የእስራኤል መከላከያ ሰራዊት ባወጣው መግለጫ የሰራዊት ወታደሮችና ፖሊስ የደረሳቸውን የሰው አልባ አውሮፕላን ጥቃት ሪፖርት ተከትሎ ወደ ኢላት ተሰማርተዋል ብለዋል። ወታደሮችና የፖሊስ አባላት ነዋሪዎች አካባቢውን ለቀው እንዲወጡ እያገዙ ሲሆን፣ የተጎዱ ሰዎችን ለማንሳት ሄሊኮፕተር መላኩን አስታውቀዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በኢላት የሰው አልባ አውሮፕላን ጥቃት የተጎዱ ሰዎች ፈጽመው እንዲድኑ እመኛለሁ ሲሉም ተናግረዋል። እስራኤልን የጎዳ የትኛውም አካል ሰባት እጥፍ ይጎዳል ሲሉም ዝተዋል። ከዚህ አስቀድሞ የእስራኤል ጦር በከተማዋ የማስጠንቀቂያ ደወል ድምፅ እንዲሰማ ማድረጉን ገልጾ ነበር። ከተጎጂዎቹ ቁጥር አንጻር ሲታይ ክስተቱ በሁቲ ከተፈጸሙ ከባድ ጥቃቶች አንዱ ነው። በሐምሌ 2016 ዓ ም ወደ ቴል አቪቭ የተተኮሰ የሁቲ ድሮን የአሜሪካን ኢምባሲ ቅርንጫፍ አካባቢ በሚገኝ አፓርትመንት ላይ ባደረሰው ጥቃት አንድ ሰው ሲገደል አስር ሰዎች ቆስለው እንደነበር ይታወሳል። ታዋቂ የቱሪስት መዳረሻ የሆነችው ኢላት ከተማ ከቅርብ ጊዜ ወዲህ የድሮን ጥቃቶች የሚፈጸሙበት ስፍራ ሆናለች። በከተማው ሆቴሎች በሚገኙበት ስፍራ ባለፈው ሳምንት ጥቃት መፈጸሙን ተከትሎ የአገሪቱ ባለስልጣናት ጉዳት ስለመድረሱ አልዘገቡም። ከሳምንት በፊት ደግሞ በሰሜናዊ ኢላት በሚገኘው ራሞን አየር ማረፊያ ላይ በተፈጸመ የሁቲ ድሮን ጥቃት አንድ ሰው ቆስሏል። አማጽው የሁቲ ቡድን በተደጋጋሚ ሚሳኤልና ድሮኖችን ወደ እስራኤል ሲተኩስ ቆይተዋል። ቡድኑ እነዚህን ጥቃቶች የሚፈጽመው በጋዛ ጦርነት ውስጥ ለሚገኙ ፍልስጤማውያን አጋርነቱን ለማሳየት መሆኑን ይገልጻል። በተጨማሪ ሁቲዎች የጋዛ ጦርነት ከጀመረ ወዲህ በቀይ ባህር በኩል የሚያልፉ መርከቦችን ሲያጠቁ ቆይተዋል። እስራኤልን ጠላት አድርጎ የሚቆጥረው ሁቲ ሰንዓና ሰሜን ምዕራባዊ የመንን የሚቆጣጠር ቢሆንም በሀገሪቱ መንግስት እውቅና አይሰጠውም። እስራኤል በምላሹ የቀይ ባህር ወደብ የሆነውን ሁዳይዳን ጨምሮ በሁት ቁጥጥር ስር በሚገኙ የየመን ክፍሎች ላይ የቦምብ ድብደባ ፈጽማለች። እስራኤል በሰነአና አለጃዋፍ ግዛት በፈጸመችው ጥቃት አምስት ሰዎች መገደላቸውን በሁት የሚመራው ጤና ሚኒስተር ነሐሴ መጨረሻ ላይ አስታውቋል። ከዚህ አስቀድሞም በቡድኑ የተሾሙት ጠቅላይ ሚኒስተር አህመድ ጋሌብ በእስራኤል ጥቃት እንደተገደሉ ተገልጸዋል። ትራምፕ በተባበሩት መንግስታት ጉባኤ ላይ ደባ ተፈጽሞብኛል በማለት ምርመራ እንዲጀመር ጠየቁ። ዶናልድ ትራምፕ ሮብ ዕለት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በነበሩበት ወቅት ሶስት ጊዜ ደባ እንደተፈጸመባቸው በመግለጽ ድርጅቱ ጉዳዩን እንዲመረምር ጠይቀዋል። በማህበራዊ ሚዲያ መልእክታቸውን ያሰሙት የአሜሪካው ፕሬዝዳንት ከቀዳማዊት እመቤት ሜላኒያ ትራምፕ ጋር አሳንሰር ሊጠቀሙ ሲሉ ማሽኑ መበላሸቱን አውስተዋል። አክለውም ንግግር ሊያደርጉ ሲዘጋጁ ጽሑፍ የሚያሳየው ማሽንና የድምጽ መቆራረጥም እንደነበር ጠቅሰው ሦስት ጊዜ ደባ ተፈጽሞብኛል ብለዋል። የተባበሩት መንግስታት ባለስልጣን ድምፅ ማክያው የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙት ለማስቻል ነው ሲሉ ምላሽ ሰጥተዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽ አሳንሰሩ የተበላሸው የትራምፕ ቪዲዮን የሚያነሳ ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁመው ጽሁፍ የሚያሳየውን ማሽን ደግሞ የአሜሪካ ልዑካን ናቸው ይዘው የመጡት ብለዋል። ትራምፕ በትሩ ሶሻል ሚዲያ ገጻቸው ላይ ሁኔታውን የተቹ ሲሆን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ምርመራ እንዲካሄድ የሚጠይቅ ደብዳቤ እንደሚልኩ አስታውቀዋል። ትላንት በተባበሩት መንግስታት የሆነው በጣም አሳፋሪ ነው። አንድ ጊዜ ወይም ሁለት ጊዜ ብቻ ሳይሆን ሶስት ጊዜ ደባ ተፈጽሞብኛል ይህ ግጥምጥሞች ሊሆን አይችልም። ሶስት ጊዜ ነው ደባ እየተፈጸመው በማለት በራሳቸው ሊያፍሩ ይገባል ሲሉም ተችተዋል። ፕሬዚደንቱ ሊፍቱን ሲቆጣጠሩ የነበሩ ሰዎች በቁጥጥር ስር እንዲውሉም ጠይቀዋል። ይህ ደባ ነው። በሊፍቱ አካባቢ ያሉ የደህንነት ካሜራዎች ሊታዩ ይገባል። ሴክሬት ሰርቪስ ሁኔታውን እየተከታተለው ነው ሲሉም አክለዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ ሁኔታውን ተቀባይነት የለውም በማለት ምርመራ ይካሄድ የሚለውን የትራምፕን ሀሳብ አንጸባርቀዋል። ዩናይትድ ስቴትስ መሰል የደህንነት ስጋቶችና ዓለም አቀፍ መድረኮች ላይ ክብር የሚነኩ ጉዳዮችን አትታገስም። ፈጣን የሆነ ምላሽ እንጠብቃለን ሲሉም በኤክስ ገጻቸው ላይ ጽፈዋል። ረቡዕ ዕለት የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት አሳንሰሩ እንዲቆም የተደረገው ሆን ተብሎ ነው ሲሉ ስጋታቸውን ገልጸዋል። ፕሬዚደንቱና ቀዳማዊት እመቤቷ ወደ አሳንሰሩ ሲወጡ ሆነ ተብሎ ከሆነ እንዲቆም የተደረገው በፍጥነት ምርመራ ሊደረግ ይገባል ብለዋል። ትራምፕ ወደ ተባበሩት መንግስታት ጠቅላላ ጉባኤ ዘልቀው ንግግር ሲያሰሙ ጽሑፍ የሚያሳየው ማሽን እንደማይሰራ ለተሰብሳቢዎች አሳውቀዋል። ይህን ቴሌፕሮፕተር ወይም የጽሑፉን የሚያሳየውን ማሽን የሚያንቀሳቅሰው ግለሰብ ትልቅ አደጋ ላይ ነው በማለት ቀልድ ብጤ ማስጠንቀቂያም አሰምተው ነበር። አንድ የተባበሩት መንግስታት ባለስልጣን ለቢቢሲ እንደተናገሩት ጽሑፉን የሚያሳየውን ማሽን ይዘው የመጡት ራሳቸው የዋይት ሃውስ ልዑካን ናቸው ብለዋል። የኢራን የስለላ ድርጅት ኃላፊ እስማኤል ሀጢብ ከእስራኤል ውድ የሆነ የኢንቴል እና የስለላ ሰነዶችን የያዘ በረከት እጃችን ገብቷል አሉ። የኢራን የስለላ ድርጅት ኃላፊ እስማኤል ሀጢብ ምዕራባውያን ባለስልጣናትና የእስራኤል ባለሥልጣናት ኢራን በወራሪዋ ግዛቶች ውስጥ በከፍተኛ ደረጃ የሳይበር ደህንነቱን በማለፍ ሰርጋ መግባቷን አምነው ለትልቅ ስኬቱ አድናቆታቸውን ገልጸዋል ብለዋል። ሮብለት መከላከያ ለማስታወስ በተካሄደው ስብሰባ ላይ እስማኤል ሀጢብ ኢራን ወደ ወራሪው ስርዓት ሰርጋ በመግባት በተያዙ መሬቶች ውስጥ የሚኖሩ ግለሰቦችን ጠቅላላ መረጃ በቁጥጥሯ ስር ማዋሏን ይፋ አድርገዋል። የኢራን የስለላ ድርጅት ኃላፊ እስማኤል ሀጢብ በተካሄደው የስለላ ኦፕሬሽን የተገኙ መረጃዎችን መቀበላቸውን ገልጸው ዘመቻውን በተሳካ ሁኔታ ፈ የፈጸሙትን ባለሙያዎች አመስግነዋል። እንደ አውሮፓውያን አቆጣጠር ኦገስት 2 ላይ የኢራን የስለላ ሰራተኞች በሰኔ ወር ውስጥ በእስራኤል ዘመቻ ውስጥ የተሳተፉ ተጨማሪ የእስራኤል የአየር ኃይል አብራሪዎች፣ አዛዦችና የድሮን ኦፕሬተሮችን ሙሉ መረጃዎችን አግኝተዋል ተብለዋል። እንደ ሪፖርቶቹ ከሆነ ግኝቱ የእስራኤላውያን አየር ኃይል ሰራተኞች ማንነታቸውን፣ የመኖሪያ ቤታቸውን፣ የስራ ክፍሎችን፣ የጦር ሰፈሮችንና በሌሎች ወንጀሎች ውስጥ ያላቸውን ሚና ጨምሮ የተሟላ የግል ዝርዝሮችን መረጃ የያዘ ነው። የእስራኤል የዜና ማሰራጫዎች በቴሌቪዥን ስርጭት ወቅት ፊታቸውን ሲያደበዝዙ እንደታየው አገዛዙ የሰራተኞችን ማንነት ለመደበቅ ጥብቅ ጥረት ቢያደርግም የስለላ ኦፕሬሽኑ በተሳካ ሁኔታ መደረጉን ታውቋል። በጁን 13 የእስራኤል አገዛዝ በኢራን ላይ ጥቃት ከመፈጸሙ በፊት የኢራን የስለላ ሰራተኞች የኒክሌር ፋሲሊቲ ጋር የተያዙ ሚስጥራዊ የሆኑ የእስራኤል ሰነዶችን እንዳገኙ ገልጸዋል። እነዚህ ሰነዶችና ሌሎች የአገዛዙ ስትራቴጂካዊ መረጃዎች የኢራንን የማጥቃት አቅም ያጎለብታሉም ተብሏል። የኢራን የስለላ ድርጅት ኃላፊ እስማኤል ሀጢብ ስለ ሰነዶች ብዛት ለቀረበላቸው ጥያቄ ይህኛው በጣም ትልቅ ዕድገት ነው፣ እንዲያውም ከዚህ ቀደም ከተገኙት በሺዎች ከሚቆጠሩ ሰነዶች ጋር ሲነጻጸር ለመግለጽ በጣም ቃል ያጥራል ብለዋል። እስማኤል ሀጢብ በንግግራቸው የኢራን ህዝብ ጦርነት ፈልጎ እንደ ማያውቅ ጠቁመዋል። በውጭ ኃይሎች የሚደገፉ ጠላቶች የኢስላሚክ ሪፐብሊክን ለመገልበጥና ለማፍረስ ሙከራ ቢያደርጉም የአገሪቱ ታማኝ ልጆች በድፍረትና በክብር ጠብቀውታል ብለዋል። የእስራኤል ቻናል 15 እየተካሄደ ባለው የእስራኤል የካቢኔ ስብሰባ ላይ የእስራኤል የደህንነት ኃላፊዎች የጋዛ ከተማን መያዙ ለእስራኤል ትልቅ አደጋን እንደሚያመጣና ሐማስን ማሸነፍ እንደማይቻል ተናግረዋል። በመቶዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የእስረኞችን ሕይወት አደጋ ላይ ለመጣል የጋዛ ከተማን ለመያዝ የተላለፈውን የግዳጅ ዘመቻ ትዕዛዝ እንደማይፈጽሙ በጋራ በወጡት ጋዜጣዊ መግለጫ ላይ ማስታወቃቸውን የእስራኤሉ ካናል ቻናል ዘግቧል። የእስራኤል ቻናል 13 በበኩሉ የእስራኤል ጦር ባለፉት ቀናት የመዘገባቸውን የሃርዲ ምልምል ወታደሮችን መረጃ ዛሬ አስታውቋል። ጦሩ የእስር ዘመቻዎችን የበጀት ቅነሳና ትዕዛዝ ቢያደርግም ሰራዊቱ በራሱ ከመዘገባቸው የሃርዲ ምልምል ወታደሮች ቁጥር ያገኘው ዝቅተኛ መሆኑን ያሳያል። የኔትዛህ ይሁዳ ሻለቃ የምልመላ ግብ 140 ወታደሮች ነበሩ። በትክክል የተመዘገቡት ግን ሰማንያዎቹ ናቸው። በጊቫቲ ብርጌድ ውስጥ የቶመር ሻለቃ ምልመላግብ 42 ወታደሮች የነበሩ ቢሆንም የተመዘገቡት ግን 13 ብቻ ናቸው። ይህም ሰራዊቱ በራሱ ከመዘገባቸው የሃርዲ ምልምሎች ቁጥር ያገኘው ዝቅተኛውን መሆኑን ያሳያል። ባለፈው ዓመት የተቋቋመው የሃሲሞኒያን ብርጌድ የምልመላግብ 150 ምልምሎች ነበረ። በትክክል የተመዘገቡት ግን 52 ብቻ ናቸው። በተጨማሪም የሃርዲ ትራፕሮፕ ብርጌድ 34 ወታደሮችን ሊመዘግብ ያቀደ ሲሆን በትክክል የመዘገበው ግን 22ቱን ብቻ ነው።